ተመልሰን ከብተናል። እስኪ እንግዲህ ካረበሽን ኔትወርክ እያስወጣን ነው ነገራችን ፋይዛ እንዴት ነሽ? ደህና ነሽ? ወላሂ ኔትወርክ ረበሸን። ላይክ አድርጊስኪ ከዚ ስራ ካለሽ ክፍቱን ተይው፣ ሰዓት ይቁጠርልኝ። ዩቱብ ሲከፍለኛውም አረግልሽን አታቂም ብዬ ነው። ኮሜንት ጻፉ። እናወራለን፣ እንጨዋወታለን። ኔትወርክ እያስቸገረ ነው እንጂ ኔትወርክ ነው ያስወጣን።

ነጆሃራን አስተኝተን ይሄውልሽ እኛ ላይ ፍድቅ ብለናል። ላይክ ያላረጋችሁ ላይክ እያረጋችሁ፣ ግ እስኪ ኮሜንት ጻፉ። ቅድም እንዳልኩት ጥያቄ ካላችሁ ጠይቁ። የምትፈልጉት ማወቅ የምትፈልጉት ዋጋ ካለ በተለይ ብስቲማና አካባቢዋ ያላችሁ ቪዲዮም እሰራለሁ። ለሁላችሁም ደውሉልኝ። እኔን ማገኘት ስፈልጉ ደግሞ በዚህ ርዕስ ዘጠና ሁለት ዘጠና ሁለት አስራ አንድ አምሳ ስምንት ዋትሳብ፣ ቴሌግራም፣ ኢሞ ሁሉም ይሰራል። ደውሉ። ትእዛዝ ካላችሁ ወደ እዛ ሁን የሸመታው ነገር አሳሰበሽ እንዴባ። ይዛ አስር ኪሎ ነው መቶ ኪሎ መቶ ኪሎ ጤፍ ወላሄ አሪፍ ነው ያለው። የሚገርምሽ ጤፍ ያን ያክል ከሌላው አንፃር ጤፍ አልተወደደም። ብቻ አንድ ጣሳ መቶ ሃምሳ ብር ነው ኪሎ አስራ አንድ ሺህ አስራ ሁለት ሺህ ቀይ ጤፍ አስር ሺህም አለ ከሌላው